ሰላም ጤና ይስጥልኝ የተከበራችሁ የዩቱብ ቻናላችን ቤተሰቦች፣ መደመጥ ያለባቸውን የሰዓቱን ሰበር መረጃዎች ይዘን ቀርበናል። በዚህ የመረጃ ሰዓት ታዋቂው አትሌት ገለቴ ቡርቃ ጉዳይ ከሕግ አኳያ ሲታይ ምን ይመስላል? በማስከተል በጊዜው ግርምትን የፈጠረው የአትሌት ደራርቱ ቱሉ በባሏ የደረሰባት ዘረፋ ላይ የቀድሞ ጠቅላይ ሚኒስትር ውለታ ምን ይመስል እንደነበር ልናስታውስ ወደድን። በተጨማሪም አጠቃላይ የፌዴሬሽኑ ውሳኔ በገለቴ ቡርቃ ላይ የሚሉትና ሌሎች ተጨማሪ መረጃዎችን ይዘናል። ቻናሉን ሰብስክራይብ ቪዲዮን ላይክ ማድረጉን አይዘንጉ። ወደ መረጃዎቹ አልፋለው፣ አብረን እንከታተለው። በጊዜው ግርምትን የፈጠረው የአትሌት ደራርቱ ትሉ በባሏ የደረሰባት ዘረፋ ላይ የቀድሞ ጠቅላይ ሚኒስትር ውለታ ምን ይመስል እንደነበር ልናስታውሶ ወደድን። በጊዜው ግርምትን የፈጠረው የአትሌት ደራርቱ በባሏ የደረሰባት ዘረፋ ላይ የቀድሞ ጠቅላይ ሚኒስትር ውለታ ምን ይመስል እንደነበር ልናስታውሶ ወደድን። ጀግኖ አትሌት ደራርቱ ትሉ ከቀድሞ ባሏ የፍቺ ውዝግብ ጋር ተያይዞ የቀድሞ አባሏ ንብረቱን በሙሉ ወስዶ ባዶ አስቀራት። ደራርቱም ችግር ላይ ወደቀች። ደራርቱ ግን መለስ ዜናዊ ድረስልኝ አላለችም። መለስ ግን ስለ ጉዳዩ ቀድሞ ሰምቶ ነበርና ደወለላት። መለስ ነኝ፣ ቢሮ ፈልግሻለሁ፣ አሁን ነይ አላት። የገጠማት ችግር በዝርዝር እንድትነግረውም ጠየቃት። በጨዋነት የምትታወቀው ደራርቱ ግን ባሌ በደለኝ ብላ መናገር አሳፍሯት፣ ከመናገር ተቆጠበች። ሆኖም መለስ ስለ ጉዳዩ ከሳምንት በፊት እንደ ሰማና ዝርዝሩን እንድታስረዳው ጠየቃት። የሰማውን እውነት በዝርዝር ደገመችለት። ከዛም ለደራርቱ ባልተደወለ ጠቅላይ ሚኒስትር መለስ ዜናዊ ነኝ። ባሏ በድንጋጤ ስልኩን ጣለ። ስልኩ በድጋሚ ተደወለ። መለስ ነኝ፣ ተረጋጋ። ከደራርቱ ጋር ስለገባችሁበት ውዝግብ እንድንነጋገር ፈልጌ ነው። በሰላም ተወያይታችሁ ብትፈቱት ይሻላል። ዞሮ ዞሮ በፍርድ ቤትም 50 ፐርሰንት 50 ፐርሰንት ስለሚደርሳችሁ ግማሹን ብትመልስላት ጥሩ ነው። ቢሮና ፈልግሃለው፣ እንዴት መምጣት እንዳለብህ ሰው ልክልሃለሁ ሲል መለስ ዜናዊ ይናገራል። የደራርቱ ባልም እረ፣ ሁሉንም ትውሰድ አሁን መልስላታለሁ፣ እኔ እኮ ተናድጄ ስለተጣላም ብዬ እንጂ እንዲህ በማለት ይመልስለታል። መለስ ዜናዊ አይ፣ ሙሉ አይሆንም ግማሹ ለአንተ የሚገባል፣ ግማሹ ግን መልስላት። ያላንተ ድጋፍም ይህ አይመጣም ነበር። ለማንኛውም ቢሮና እንወያይበታለን ተባለ። ደራርቱ በመጨረሻም ያለ አንዲት መኪና ሁሉንም ንብረት መለሰልኝ በማለትም ተናግራለች ደራርቱ። ሁሉን የመለስ ዜናዊ ቀብር ስነ ስርዓት ላይ ለኢቲቪ ከተናገረችው የተወሰደ። አትሌት ገለቴ ቡርቃ ወደ ሚዲያ በመውጣት ችግሯን ተናገረች እንጂ ይህ የበርካታ አትሌቶች ችግር ነው። ኮማንደር አትሌት ስለሺ ስህን አትሌት ገለቴ ቡርቃ የደረሰባትን በደል ግማሹን እንኳን አላወራችም ስትል አትሌት መሰረት ደፋር ተናግራለች። አትሌት ገለቴ ቡርቃ ወደ ሚዲያ በመውጣት ችግሯን ተናገረች እንጂ በጣም ብዙ አትሌቶች በተመሳሳይ ችግር ውስጥ ይገኛሉ። ወደፊትም እንዳይኖሩ መስራት ይጠበቅብናል ሲል የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር አትሌት ስለሺ ስህን ተናግሯል። አትሌት ገለቴ ቡርቃ በበርካታ ዓለም አቀፋዊ ውድድሮች ተሳትፋ በማሸነፍ ያፈራችውን ንብረቷ በባለቤቷ እንደተዘረፈች መግለጿን ተከትሎ የኢትዮጵያ አትሌቲክስ ፌዴሬሽን በዛሬው ዕለት መግለጫን ሰጥቷል። መግለጫውም የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር አትሌት ስለሺ ሰነ፣ የፌዴሬሽኑ ምክትል ፕሬዚዳንት አትሌት መሰረት ደፋር፣ የፌዴሬሽኑ የሥራ አስፈጻሚ ኮሚቴ አባልና የኮሚኒኬሽን ንዑስ ኮሚቴ ሰብሳቢ አቶ ቢኒያም ሩፅ፣ የፌዴሬሽኑ የስራ አስፈጻሚ ኮሚቴ አባልና የአትሌቶች ማህበር ፕሬዚዳንት ሌተናል ኮሎኔል አትሌት የማነ ፀሐይ የፌዴሬሽኑ ሥራ አስፈጻሚ ኮሚቴ አባልና የአትሌቶች ማህበር ምክትል ፕሬዝዳንት አትሌት በላይነሽ ዋቅጅራ እና የፌዴሬሽኑ ከፍተኛ የሕክምና ባለሙያ ዶክተር አያሌው ጥላሁን በጋራ ሰጥተውታል። የኢትዮጵያ አትሌቶች ጥሩ ኑሮ የሚኖሩና የተሳካ ትዳር ያላቸው እንዳሉ ሁሉ መጥፎ ሁኔታ ውስጥ የሚገኙና መጥፎ ኑሮ የሚኖሩ በበርካታ ችግሮች ውስጥ የሚገኙት አሉ ያለው ኮማንደር አትሌት ስለሺ ሰነ ፌዴሬሽኑ ከአትሌት ገለቴም ሆነ ከሚዲያ ካላወቃቸው ሌሎች ገለቴዎች ጎን መቆም ዝግጁ መሆኑን ተናግሯል። እንደ ፌዴሬሽን ከገለቴ ጎን መቆማችንን ለኢትዮጵያ ህዝብ ለማሳወቅ እንወዳለን ያለም ሲሆን የተበደሉትን ለማስካስም እና ወደፊትም እንዲህ አይነት ችግሮች እንዳይከሰቱ ለማድረግ እየተሰራ መሆኑንም ጠቁሟል። በዚህ መሰረት ፌዴሬሽኑ ላለፉት ሶስት ወራት ይህንን ለመከላከል የሚያስችሉ ስራዎች ሲሰራ መቆየቱን በማንሳት አሁን ላይ ከባልና ስፖርት ሚኒስቴር ጋር በመሆን አትሌቶችን ከአደጋ የሚከላከል ኢንስቲትዩት መቋቋሙን አስታውቋል። አክሎም የዓለም አቀፍ አትሌቲክስ የአትሌቶች ጥበቃ የሚደነግጉ ህጎች ከ2023 ጀምሮ ተግባራዊ እንዲሆኑ ውሳኔ ማሳለፉን በማስታወስም የአትሌቶቹን ለንተናዊ ጥበቃ ፖሊስ በኢትዮጵያ እንዲተገብር እየተሰራ ስለመሆኑም አብራርቷል። የፌዴሬሽኑ ምክትል ፕሬዚዳንት አትሌት መሰረት ደፋር በበኩሏ በአገራችን ድምፃቸው ያልተሰማ ግን በደል የደረሰባቸው ክህደትና ጥቃት የተፈጸማቸው ብዙ ገለቴዎች አሉም ብላለች። ገለቴ የደረሰባትን በደል ግማሹን እንኳን አላወራችም ያለች ሲሆን ገለቴ ከእኛ ባልተናነሰ ሀገሯን ማስጠራቷን ማንም ሊደብቀው አይችልም ስትልም ተናግራለች። የገለቴን ታሪክ በቅርበት ስለማውቀው ግማሹን እንኳን ስለ በደሏ አውርታለች ብዬ አላስብም። እኔን የሚያመኝ የገለቴ ንብረት ማጣት አይደለም። ግን አሁንም የማዝነው ገለቴ አንድ ልጅ እንኳን የላትም ለመውለድ እንደምትፈልግም አውቃለሁ። ነገር ግን ከ2010 ጀምሮ የገጠማትን ችግር ለመፍታት በፍርድ ቤት ስትመላለስ ነው ያሳለፈችው፣ ስትልም የጉዳቷን አስከፊነት ገልጻለች። ምክትል ፕሬዝዳንቷ ተበዳይዋን በቅርቡ እንደሚያውቋትና እናቷ ለምና ጭምር እዚህ እንዳደረሰቻት በመግለጽ የተፈጠረው ነገር ልብ ሰባሪ ነው፣ ለተበዳይዋ ፍትህ እንጠይቃለንም ብለዋል ስለሆነ መንግስትም ለጉዳዩ ትኩረት እንዲሰጠው ያሳሰበችው አትሌት መሰረት ደፋር ሕግ ለዚች የሀገር ባለውለታ ትክክለኛ ፍትህ እንዲሰጣት እጠይቃለሁም ብላለች። የፌዴሬሽኑ ከፍተኛ የሕክምና ባለሙያ የሆኑት ዶክተር አያሌው ጥላሁን በበኩላቸው በጉዳዩ ማዘናቸውን ገልጸው ሴፍ ጋርዲንግ ስለተባለውና ለአትሌቲክሱ ዘርፍ ሰዎች ሁለንተናዊ ጥበቃ ስለሚሰጠው አዲስ አሰራር ማብራሪያን ሰጥተዋል። ዶክተር አያሌው ስለ ሴፍ ጋርዲንግ ሲያብራሩ የአትሌቶች ደህንነትና ሀብት ከመጠበቅ ባሻገር የአትሌቶችን ሽያጭ መከላከልን ጨምሮ በዙሪያቸው ያለውን ምቾት የማይሰጥ ነገሮችን በማስወገድ ምቹ ከባቢን ይፈጥራልን ብሏል። የገለቴ ቡርቃ ጥቃት ከብዙ በትንሹ የቀረበ ነው ያለው ፌዴሬሽኑ መንግሥት ደቡብ አፍሪካና ኬንያ የተገበሩትን የአትሌቶች ጥቃት መከላከያ መምሪያ ገቢራዊ እንዲያደርግ ጠይቋል። በአትሌት ገለቴ ቡርቃ ጉዳይ በአስቸኳይ ፍትህ እንዲሰጥም አሳስቧል። በመግለጫው አትሌቶችን ተወዳዳሪና ተሸላሚ ከማድረግ ባሻገር ሙሉ ጥበቃ ሊደረግላቸው እንደሚገባ የተመላከተ ሲሆን ይህም የፌዴሬሽኑ ብቻ ሳይሆን የመላው ማህበረሰብ ትብብርና ኃላፊነት ጭምር የሚፈልግ ነውም ተብሏል። በመቀጠል የዓለም አትሌቲክስ ዘገባ እንደሚያመላክተው አትሌት ገለቴ ቡርቃ ገና በልጅነቷ ዕድሜዋ ነበር ባለቤቷን ያገባችው። ይህ ጋብቻ ገለቴ በትጋት ሰርታ የምታመጣውን ገንዘብ ሙሉ ለሙሉ ባሏ እጅ እንዲገባ ማስችሎታል። ታክሲ ሹፌር የነበረው ይህ ሰው ገለቴ ላይ ሌላ ሴት እንደደረበባት መረጃዎች ቢደርሱንም ይህንን ማረጋገጥ አልቻልንም። ሆኖም ገለቴ ባፈራችው ሀብትና ንብረት አሁን ላይ ሌላ ሴት አግብቶ በሰላም እየኖረ ይገኛል። ገና ልጅ እያለች ገንዘቧና ሕይወቷን የሰጠችው ባሏ አሁን ላይ እሱ በእሷ ገንዘብና ንብረት በሰላም እየኖረ ገለቴ ግን በሰቀቀን እንድትኖር አድርጓታል። ከዚህም ጀርባ በፍርዱ ጉዳይ ትልቅ ለሱ ብቻ የሚያግዝ ሰው እንዳለ መረጃዎች አረጋግጧል። እንዲሁም ገለቴ ባለቤቷ ሙሉ ለሙሉ አምና ባሌ ሕይወቴ ነው ብላ ብዙ ነገር ብትሆንለትም ሰውየው ግን ገለቴ ልቧን ለዘመናት እንደሰበረው ምንጮች አረጋግጧል። በመጨረሻም አትሌት ገለቴ ቡርቃ ከሕግ አኳያ ሲታይ ምን ይመስላል የሚለው መረጃ ወደ እናንት ላ ድረስ የፌዴራል ጠቅላይ ፍርድ ቤት ሰበር ችሎት ውሳኔ የሰበር መዝገብ ቁጥር 17 4865 የፌዴራል ቤተሰብ ሕግ አዋጅ ቁጥር 213 ህዝባር 92 አንቀጽ 67 ከተጋቢዎቹ አንዱ ብቻ የጋራ ሀብታቸውን በሚያስተዳድሩበት ጊዜ የሀብቱን አስተዳደር በተመለከተ ለሌላኛው ተጋቢ መረጃ የመስጠት ግዴታ እንዳለበት ተደንግጎ ይገኛል። ባልና ሚስት በትዳር ውስጥ እያሉ የጋራ ንብረት የሆነው ንብረት የተሸጠ ቢሆንም በባልና ሚስት አብሮ ሳይሆን በተለያዩ አገር የሚኖሩ ወይም ደግሞ በስራ ጉዳይ ተራርቆ የሚቆዩበት አጋጣሚ የጋራ ንብረታቸው የሆነውን ንብረት ሸጦ ገንዘቡን በምን ሁኔታ ለትዳር ዓላማ ወይም ጥቅም ላይ እንደዋለ ንብረቱን የሸጠው አካል ማስረዳት ይጠበቅበታል ይላል። በመሆኑም ባልና ሚስቱ በተለያዩ አገሮች በሥራ አጋጣሚ የኖሩ ንብረቱ በአንደኛው ተጋቢ በትዳር ውስጥ በመሸጡ ብቻ ለትዳር ጥቅም ላይ ውሏል የሚል ድምዳሜ በመድረስ ውሳኔ መስጠት ህጉን ያገናዘበም አይደለም። መስከረም 27 ቀን 2013 ዓ ም እንዲሁም በሌላ የታተመ የሰበር ውሳኔ አንድ ተጋቢ ጋብቻው በፍርድ ቤት ከመፍረሱ አስቀድሞ በዛ ያለ የተጋነነ የጋራ ገንዘብ ከባንክ ውጭ አድርጎ ለትዳር ዓላማ የዋልኩት በሚል ገንዘብን ለማሸሽ በሚደረገው ተግባር በመሆኑ ይህ አይነት ክርክር ተቀባይነት የሌለው በመሆኑ ያሸሸውን ገንዘብ መጠን ግማሹን ለሌላው ተጋቢ ማካፈልና መመለስ አለበት በሚል አስገዳጅ ውሳኔ ሰጥቷል። ክቡራን አድማጮች፣ የአትሌት ገለቴ ቡርቃ ጉዳይ ከዚህ ህግ አኳያ እንዴት ይታያል? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡ። ክቡራን አድማጮች፣ ከሀገር ውስጥ ከውጪ ለሰዓቱ ብታደምጧቸው ብለን የመራርን ጥላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታ አለው በያለንበት የዓለም ዳርቻ ቸርን ቆይ።